ውድ ቤተሰቦች እንግዲህ ሩታ እህታችን ድንቅ የኛ ውድ የምንወዳት የምናከብራ ዛሬ በሚል ወህት በራንክ በመደረግ በእህቶቿ ተከባ መታለች። በጣም ደስ የሚል ጊዜ ቆይታ ነበረ፣ ደስ የሚል ቪዲዮ ነበረ። በጣም ነው ደስ ያለኝ ማለት ነው እንደዚህ ሆና ስትመጣ በጣም ደስ ይለኛ። ሩቲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ በዝዝ ተረፍረፊ በሌለኝ። ይሄን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰቡ ነው እና በመጀመሪያ ደረጃ እውነት ለመናገር ማለት ነው ሩታዬ ዛሬ ብቻ ሚዲያ ላይ አይደለም የምትወደደው። ለካ ሚዲያ ላይ አይደለም ብቻ የምትደነቀው ማለት ነው በሁሉም ቦታ ወርቅ ናት ማለት ነው። ወርቅ አልማዝ፣ እንቁ። በጣም እኔ እንጃ፣ በጣም እየገረመኝ ማለት ነው። ሩታ እንደምታቆም ለቤቱ የመጨረሻ ልጅ ናት። በዛም ይሁን አላቅም፣ ብቻ ሩታዬ ስትመጣ ማለት ነው በያሉበት ምናምን ብድግ ብድግ ብለው እንዴት እንደተቀበሏት ማለት ነው። ፕራንክም ቢሆን አቀባበላቸው በጣም ነው ደስ ያለኝ ማለት ነው። ሞር ሩታ በጣም ገርሟታል እውነት ለመናገር ማለት ነው። ገርማት ለእኔ ነው ወይ የምትነሱ እያለቻቸው ነበረ። አመጋገራቸው፣ ጨዋታቸው በጣም ደስ የሚሉ ናቸው። በጣም ነው ደስ ያለኝ ዛሬ ማለት ነው። ምክንያቱም ፕራንክ ነው ቀልድ ነው ችግር የለውም። ሞር ብቻ ሩታ አታልቅስ። እኔ በነገራችን ላይ እውነቴ ነው የምላችሁ ሌላ ቤት አትሂድ እንጂ ማንም ዩቱበር እየመጣየ ወይም ደግሞ እየሄዱ እንደዚህ አይረብሿት እንጂ። እኔ ከቤተሰቦቿ ስትመጣ በጣም በጣም ነው ደስ የሚለኝ። በጣም ምክንያቱም ቤተሰቦቻችሁ ራሱ የሆነ ግርማ መጎዛቸው እያቸው ስቲ ክብር ራሳቸው መከባበር፣ በአሁኑ ሰዓት እህትና እህት እንዴት ነው ይዋደዳል፣ እንደዚህ እንደዚህ ይፋቀራል። በጣም ፍቅር የሆኑ ፍቅር የሞላባቸው ቤተሰቦች ናቸው ማለት ነው። ሩታ ብቻ አይደለችም። ፈገግታቸው፣ ሳቃቸው፣ አነጋገራቸው በጣም ነው የሚማርከው ማለት ነው፣ እውነት ለምናገር ማለት ነው። እና በዚህ ቪዲዮ ምን ልላችሁ ፈልጊ ነበረ መሰላችሁ አሁን ከሩታና ታጠገብ አበባውን አይታችሁ ታላ አንዳንድ ሰዎች አላችሁ ማለት ነው። ባለፈ ጊዜ የደረቀ አበባ ወሰደላት አብርሽ እና አበባው ደግሞ ይመልሰዋል ቪዲዮ ከተሰራ በኋላ እያላችሁ ነበር አያችሁ፣ እኛ በማናውቀው ነገር ነው የምንገባ ማለት ነው። ለማንኛውም አበባውን እንኳንም አያችሁት ማለት ነው። አብርሽ መልሶ አልወሰደውም ማለት ነው እና አንዳንድ ሰዎች በጣም እየገረማችሁኝ ነበረ ማለት ነው። ለዛ ነው ይሄን ነገር ማንሳት የፈለኩት ማለት ነው እና ሩቲ ሀብቴ የሚዲያ ብቻ ወርቅ አይደለችም፣ የሚዲያ አልማዝ ብቻ አይደለችም። በቤተሰቦቿ የተከበረች ቦታ ያላት አያችዋ፣ እናትዋ ማን እንደ እናት ከምሬ ነው የምላችሁ ምንም የምን ትብላም ተጠጣም ይራባትም አይራባትም፣ ከኔ ቤት አትወጣም የትም አይሄድም። እና እሷ በራሷ ጊዜ ያስፈልጋት ጊዜ እሸኛታለሁ ብለው ምንም ወላሂ ደምድመው፣ በጣም ነው የምወዳቸው የሩታ እናት ማለት ነው። እውነቴ ነው የምላችሁ ትልቅ እድሜ ከጤና ጋር ተመኘሁላቸው ማለት ነው። እና እኔ እንጃ የተማረ ይግደለኝ ብዙ ጊዜ ካያችሁ ማለት ነው። እና ሩታ ቤት ከምሬ ነው የምላችሁ ቤተሰብ ሁሉ የተማረ እንደሆነ ቀሽት እንደሆኑ ቤታቸው ራሱ ያስታውቃል ማለት ነው። ከምሬ ነው የምላችሁ የሆነ ብፌ ላይ ምናምን የተሰቀለ ፈቶ ብዙ ጊዜ አየዋለሁ እኔ ብዙ ጊዜ በቃ። እውነት የሩታ አባት ጀግና ነው ነው የምለው ጀግና። ከምንም በላይ እኔ እንጃ ሩታ በአባቷ ነው የወጣችሁ። በአባቷና በእናቷ ነው የወጣችሁ ማለት ነው። የሆነች ሚስማርት የሆነች ልጅ ናት። ከነ ቤተሰቦቻቸው ነው የተመረቁበት ፈቶ ምናምን ነገር ሳይ እንዴ ከቤቱ ነው እነበርኩ በፊትም ማለት ነው። እና የሆነ ጊዜ ሜሉ ራሱ የሆነ ቪዲዮ ሰርታ ነበር፣ ዛሬ በሰሩበት በዚህ ቦታ ማለት ነው። ነገር ግን ቦታው ተቀይረዋል አሁን። እና እዛ ላይ የእያንዳንዳቸው ፈቶ አለ። የሆነ ጊዜ ራሱ ትዝ ካላችሁ አብርሽ እንትን ሽምግለና የላከ ጊዜ የአብርሽና የሩታ ፈቶ ራሱ የመጀመሪያ ፈቶዋቸው ነበረ ማለት ነው እና ለካ ቤተሰብ ከቤተሰብም ነው፣ ድንቅ ናቸው። በሩታ ብቻ አይደለም እና ፍቅር የሆኑ ሰዎች ናቸው ለማለት ፈልጌ ነው። ሲቀጥል ደግሞ የሩታ እናት አነጋገራቸው ብስምላ ረ ብስምላ ማሻላ ብያለው፣ አላህ ይጨምርላቸው። እውነት ለእናንተ ማለት ራይት ሳይሆን ትልቅ ኤክስ ነው መሰጣችሁ አላሉ። እኔ ራሱ እንደዚህ አስተሳሰብ አላስብም፣ ከምሬ ነው ምላችሁ። ጀስት እንደ ሩትዬ ማለት ነው ካፋቸው ማር ነው የሚፈሰው ማለት ነው። ማር ሩት እያውን ብዙ ጊዜ የሆነ ነገር ሲመጣ ማለት ነው አነጋገራቸዋ፣ ስትናገር አይታችኋል፣ ካፏ የሚወጣ ነገሮች፣ አነጋገሯ እንዴት እንደመወድላት ማለት ነው እና ምን ለማለት ፈልጌ ነው፣ ከቤተሰቡ ነው ሩታ ብቻ አይደለችም፣ ሜሉም አይደለችም፣ ከሁላቸውም ሁላቸውም ፍቅር የሆኑ በቃ በፍቅር ቤተሰብ የተወለደ ልጅ ልጅ ናት ማለት ነው። እና በዚሁ አጋጣሚ አለ ይጨምርላችሁ፣ ሩታዬ፣ ቤተሰቦቻችንም አንችንም ጠንካራ ሁኜ ጎበዝ ሁኜ። እንደውም ሩታዬ በጣም ጎበዝ ናት፣ በጣም እኔ እህቴ ባየሁበት አንጻር ሩታ ሳላደንቃት አላልፍም። እኔ እንጃ የወለደች እንኳን አትመስልም። እኛ አንድ ታናሽ እህቴ ወልዳ ማለት ነው፣ ሁለት ወር በሙሉ ማለት እናቴ በቃ ሽሩሩ ስትላት ማለት ነው። እንደውም አንዳንዴ ምግብ አልበላም ራሱ ካልጋዬም አልወርድም የምትብልበት ጊዜ ነበረ። ሩታዬ ግን አላይ ጨመረለሽ ጠንካራ ጎበዝ፣ በቃ ምን ነገር ይሁን እራሷን የምትችል ልጅ ናት ማለት ነው እና ሩታን አለማድነቅ ንፍግናን ነው። በዚሁ አጋጣሚ ሩታዬ በጣም በጣም ጀግና አንበሳ፣ ቤተሰቦቿም እንደዛው ማለት ነው እና ዛሬ ደስ እንዳላችሁ እርግጠኛ ነኝ። ምክንያቱም ብዙዋችሁ የኔም ሀሳብ ነው ሩታ ሌላ ቦታ አትሂድ እንጂ በዩቱብዋ በህትዋ ዩቱበር እንደዚህ ብትመጣ በቤቷ ራሱ ሞር የሆነ የሩታ እንትን ማለት ዩቱብ ማለት ካያችሁት ማለት ነው። የሆነ ጭቅጭቅ ነገር ረብሻ ያለበት ቪዲዮ አይወድም። ከምሬ ነው ምላችሁ። እኔ በምን እንጃ እንዳየሁት ታውቃላችሁ። ቡታጀራ ይደስ ጊዜ ሞር ከእናቷ ከአባቷ አብረው ብለው የሆነ ነገር ሲመጡ ማለት ነው ዩቲዩባ በራሱ ጊዜ ነበር እየጨመረ የሚሄደው ማለት ነው። እና ሩታዬ ከቤተሰቦቿ ጋር እንደዚ ፏፈንተሽ ብላ ለእህቶቿ ደግሞ ደምቃ ብትመጣ ደግሞ ሞር ደስ ይለኛል። እንግዲህ ሩታዬም ደግሞ ጠብቁኝ ዋጋ ከፍላለሁ እኔም ብላለች። እንግዲህ ሩታዬ ደግሞ በቀጣይ ደግሞ ምን አይነት ብራንክ እንደምታደርጋቸው እንጠብቃለን ማለት ነው። በዚሁ አጋጣሚ እና ደስ ይላሉ እንደዚህ ሲጫወቱ እንደዚህ ሲሆኑ ማለት ነው። ማን እንደ ቤተሰብ እውነት የነበናችሁ ቤተሰብ ማለት እኔ እንጃ በምን ከምንም በላይ ሁሉም ነገር ያልፋል፣ ባልም ያልፋል፣ ጓደኛም ያልፋል፣ ምንም ያልፋል። ግን ጥሎ ማይጥላችሁ ለእናንተ ቤተሰቦች ናችሁ ማለት ነው። ለሩታዬ እንግዲህ ብዙም ነገር ብታረግ ዛሬ እናቷ እንደዚህ ተከራክረው ልጄ ናት አትወጣም ከቤት ሩታ ራሱ ከእናት የሚበልጥ የለም ብላለች። ካልቀናችሁ ተውን ከቀናችሁን ደግሞ እኔን ማገዝ ከፈለጋችሁ ደግሞ እየመጣችሁ አርሶኝ ብላለች። ደግሞ ማለት ነው የገረመኝ ነገር ማለት ሩታም እኮ አትናገር ብለን ስትናገር እኮ አላውቅም የእሷ ነገር ማለት ነው። እና ጀበጀበ አላለችም። ከእናንተ ቤት ከእናቴ ቤት እናንተ ቤት ይሻለኛል ወይ የሜሉ ደግሞ የከፋ ሜሉ ያመጣችሁ ሀሳብ ጭራሽ ልጅ መንተታ እኔ ልውሰድ እንዴት ተደርጎ ነው ይሄ? የሌለ እኮ ነው፣ የማይባል ነገር እኮ ነው ማለት ነው። ነገር ግን ያው ሩታም ማባነን አቅቷት ነው እንጂ እንዴት ሕፃን ልጅ ተትቶ እናት ሌላ ቦታ፣ ልጅ ሌላ ቦታ ይኖራል ማለት ነው። ብቻ ሀሳባቸው ደስ ይላል። አንዳንዴ እንደዚህ ቢጫወቱም ቢዝናኑም ፋቢሉ እኛንም ፋ ቢያደርጉን እነዛ ሴጣን የሆኑ ልጆች ከሩታ ሕይወት ወጥተው ማለት ነው። ይሄ አቤ እንደው ሜሉ ይሄንን ፕራንክ ከምታረጊ ማለት ነው አቤላን እና ብሩኬን እግራቸውን የነገራቸውን ሰብራ ብረሽ ብታስቀምጭልን ምን አለበት እውነት ሜሉዬ። እንደው አንድ ቀን እውነት ለሜሉን የምትደውሉላት ሜሉን የምታወሯት ልጆች ካላችሁ ማለት ነው ብሩኬና ይሄ አቤላ የሚሉት ሰዎች ማለት ነው እግራቸውን ሰባብራ ብትጥልልን በጣም ደስ ይለናል። እና ሚዲያ የሚያበላሹት ሚዲያ እነሱ ናቸው ዝርክርክ የሚያደርጉት ማለት ነው።